ግን ለምንድን ነው ጳጉሜ አንዴ አምስት ሌላ ጊዜ ደግሞ ስድስት ቀን የሚሆነው? እንደሚታወቀው የቀን አቆጣጣራችን የሚመሰረተው በመሬት እንቅስቃሴ ላይ ነው። ምድራችን በራሷ ዛባይ ላይ ትሽከረከራለች። የምትሽከረከረውም በዚህ መንገድ ነው። ለምሳሌ ኢትዮጵያ እዚህ ጋር ብትሆን ምድር እንዲህ በራሷ ዛባይ ላይ ዞራ ስትመለስ አንድ ቀን እንለዋለን። በአንጻሩ ምድር በፀሐይ ዙሪያ ስትሽከረከርና አንድ ዙር ስትጨርስ አንድ አመት እንለዋለን። በአንድ አመት ወይም ምድር በፀሐይ ዙሪያ እስከምትዞር ምድር በራሷ ዛቢያ ላይ 365 ሙሉ ዙርና አንድ ሩብ ዙር ታደርጋለች። ማለትም ፀሐይን ዞር አስክትጨርስ 365 ጊዜ ሙሉ ዙር በራሷ ዛቢያ ላይ ተሽከርክራ መጨረሻ ላይ አንድ ሩብ ዙር ታደርጋለች ማለት ነው። ግን እቺን ሩብ ዙር ወይንም ሩብ ቀን ወደ ካላንደር ለማስገባት አይመቸንም። ስለዚህ እኛ ምን አደረግን? ለአቆጣጠር እንዲመቸን ምንም እንዳልተፈጠረ እችን ሩብ ቀን ትተን 365 ቀኑን ልክ እንደሞላ መልካም አዲስ ዓመት ብለን እናከብራለን። ከጥሎው ዓመትም እንዲሁ ሌላ ሩብ ቀንን ምንም እንዳልተፈጠረ ትተን 365 ቀኑን አንድ ዓመት ብለን መልካም አዲስ ዓመት ብለን እናከብራለን። በሚቀጥለው ዓመት እንዲሁ በማንአለብኝነት ሌላ ምስኪን ሩብ ቀንን ትተን በ365 ቀን ብቻ እንኳን ለአዲሱ ዓመት አደረሳችሁ መልካም አዲስ ዓመት እንባባላለን። በሚቀጥለው ዓመትም ሌላ ሩብ ቀን ይመጣል። በዚህኛው ዓመት ሌላ ሩብ ቀን ሲመጣ በፊት ከተውናቸው ሩብ ቀናት ጋር ሲደመሩ አንድ ቀን ይሆናሉ። ስለዚህ በአሁኑማ እንደለመዳችሁት እኛን ትታችሁ በዓል አታከብሩ የሚሉና ጳጉሜ ስድስትን ይፈጥራሉ ይሄ ማለት ልክ እንደ ዘንድሮ ዓመት 366 ቀን እናሳልፍና መልካም አዲስ ዓመት እንባባላለን። ልብ ካላችሁ ትክክለኛ ከምድራችን ጋር ሲንክ የሚያደርገው አዲስ ዓመት ይሄኛው ነው። በሚቀጥለው ዓመት ሌላ ሩብ ቀን እየተውን አሁን ያየነውን ክስተት ይደገማል ማለት ነው። ስለዚህ ለዚህ ነው ጳጉሜ አንዴ አምስት አንዴ ስድስት የምትሆኑ። ለማንኛውም ለሁላችንም መልካም አዲስ ዓመት ይሁንልን።